የኢትዮጵያ ባንዲራ መሀል ላይ ያለው ኮኮብ የኢትዮጵያ ባንዲራ ማለትም ሰንደቅ ዓላማ ሊቀየር እንደሚችልን ፍንጭም ተሰጥቷል። የኢትዮጵያ ሰንደቅ ዓላማ የኢትዮጵያ ሰንደቅ ዓላማ ሊቀየር እንደሚችል ተነግሯል። የላኢላሀ ኢላላህ ባንዲራ ከምድር በላይ ከፍ ብሎ የሚውለበለብበትን ዓለም በሸሪአ የምትዳኝበት ባንዲራውን ወዴትም አንጥልም፣ እንሞትለታለን። የኦርቶዶክስ አርማ ሰማይ ላይ እየተሳለ ነው። ሁለቱንም ልጆችን ሰውል ባለቤቴ ያረሰኝ በክትፎ ነው አለች። ይቻለግላቸው መቅደስ የምትባል ጋዜጠኛ ነች።

ሰላም ሰላም፣ ጠና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምስቆያችሁ፣ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የትዳችሁ ውድ ቤቶቻችን በሰበር መረጃ ተመልሼ መጥቻለሁ። በዛሬ ቪዲዮ እንግዲህ የምንመለከተው ሰሞኑ እጅግ አነጋጋሪ ሆነው የነበሩት የሁለቱ ጥንዶች መጨረሻ የምናይ ይሆናል። ባለቤቴ በቁርጥ ነው የሚያርሰኝ ስትል እንግዲህ በአባይ ቲቪ ወጥታ መናገሯ ትችት እያስተናገደ ይገኛል። እና ይህን በማስመልከት እንዲሁም መቅደስ ደባሳይም እየተቿት ይገኛሉ። ምንድን ነው የመቅደስ ጥፋቷ የሚለውን በዚህ ዙሪያ የተነሱ ሀሳቦችን አብረን የምናይ ይሆናል ማለት ነው። በተጨማሪ አነጋጋሪ መረጃ አለ። እንግዲህ የኢትዮጵያ ባንዲራ ይቀር እየተባለ ይገኛልና ሁሉም የራሳቸውን ፍላጎት ዲዛይን እየሰሩ ሀሳባቸውን እየገለጹ ይገኛሉ። በተለይ እንግዲህ የባንዲራችን ቀለም በኦርቶዶክስ ቤተክርስቲያን ልዩ አመለካከት መንፈሳዊነት እንዳለው ይታወቃል። እንግዲህ ኦርቶዶክስ ሀገር እንደሆነች ሁላችንም እናውቃለን። እና ቤተክርስቲያን ለዚህ ሰንደቅ ያላት አስተያየት ከሌሎች ለየት ባለ መንገድ መንፈሳዊነቱን በደንብ ታስተምራለች። ዛሬ እንደሰማነው እንግዲህ ለዘመናት የቆየው አባቶቻችን የሞቱለት ይህ ሰንደቅ ይቀር እየተባል ነው የሚገኘው። እንግዲህ ቀለሙ፣ መንፈሳዊነት አባቶቻችን በሄዱበት ሁሉ ድርስ ያቀዳጃቸው ይታወቃል። ዛሬ ግን ይቀር እየተባለ ይገኛል እና ዙሪያ ስለዚህ ባንዲራ ታሪካዊ ምንነት በትንሹ ለማየት እንሞክራለን። እናንተ በዚህ ዙሪያ የተሰማ ቪዲዮዎቹን ኮመንት ላይ መጻፍ ትችላላችሁ። ከዚህ ቪዲዮን ጀምርና አንዳንድ አንድ ቪዲዮዎችን ማስደምጣችሁ ሆናል። ተከታታዩልኝ ቪዲዮን በደንብ አድርጋችሁ ላይክ ያደርጋችሁ ጀምሩት። ወደ ቪዲዮን እናስኪ ይሄን ነገር ወደ ቀጣይ ቪዲዮ እንደሆነ ተከታታዩ። የኢትዮጵያ ባንዲራ መሀል ላይ ያለው ኮከብ ይውጣ አይውጣ የሚል ክርክራል ስንነጋገር፣ ግድ የለም ቢኖርም እንብዛ አያጣላም። በየዘመኑ የመጡ መንግስታት አርማ ሲያደርጉበት ነበረ። አብሮ የሚያኖረን ከሆነ ግድ የለም ይቀጥል ብለን ከተስማማን ወደ ሪፈረንደም አንሄድም ማለት ነው። አይ ወንድሞቻችን፣ እናንተን ከከፋችሁ ይነሳ በአርማ አንጣላም ብሎ አንደኛ ወገን ከተወ ሪፈረንደም አያስፈልግም ማለት ነው። ባንስማማስ፣ እያንዳንዱ ለመምረጥ የደረሰ ኢትዮጵያዊ በድምፁ ይወስናል። ያኔ ተሸናፊዎች ያኔ ሀሳባቸው የተሸነፉ ሰዎች ከሰፊው ሕዝብ ውሳኔ በላይ መሆን ስለማይችሉ ሀሳቡን ተቀብለው ተገዝተው በልዩነት በገዢው ሕግ ውስጥ ይኖራሉ ማለት ነው። ኦኬ እንደሰማችሁት ከዚህ ቀደም የዚህ የኢትዮጵያ ሰንደቅ አላማ ጉዳይ በስፋት እየተነሳ ነበረ። ይቀየር አይቀየር፣ ኮከቡ ይነሳ አይነሳ እየተባለ በጣም ውዝግብ ፈጥሮ ነበረ። እስከ ጠቅላይ ሚኒስትሩ ድረስ መነጋገሪያ ሆኖ ነበረ። እንግዲህ እንደምታውቁት ሁላችሁም እንግዲህ እናሱ መልክቶ ለዘመናት የቆየው የኢትዮጵያ ሰንደቅ ዓላማችን ልክ አንድ ቪዲዮ አሁን አሳያቸዋለሁ። በእንደዚህ አይነት መልኩ ነው ያቆዩት። እኛ ግን አሁን ከዚህ መልኩ ካወጣ ነው እውነት ላቸዋለሁ፣ ታሪክ ይወቅሰናል። እንደ ሀገር፣ እንደ ኢትዮጵያ መደረግ የለበት ነገር ነው ብዬ አስባለሁ። እስኪ የድሮዎቹ ሰንደቅ አሳያቸውና እንግዲህ ደግሞ ብዙዎችም የራሳቸውን አስተያየት እየሰጡ ነው። ሁሉም የራሱን አርማና ሎጎ እያወጣ ይሁን አይሁን እያሉ ነው ያሉትና እስኪ አይተን ነው እንመለስ። ኦኬ ጋይስ፣ እንግዲህ እንደምታዩት እዚህ ጋ የምናያቸው የኢትዮጵያ ባንዲራዎች ናቸው። እያንዳንዱ ነገስታት በተነገሱበት ጊዜ የኢትዮጵያ ታሪክን በእንደዚህ አይነት መልኩ ሳያበላሹ ሳሸረሽሩ መሀል ለብቻ ራሳቸው የሚያምኑበትን ሎጎ እየጨመሩ እንደ ሀገር ይህም ባንዲራ አቆይተውታል። እንደምታዩት በአፄ ዮሐንስ ጊዜ እዚህ ጋር የሚያሳዩት እንግዲህ ባንዲራዎች ማለት ነው። በአጼ ምኒልክ ጊዜም በአጼ ኃይለሥላሴም ጊዜም እንዲሁም ደርግ ወደ ስልጣን እንደወጣ ባለበት ጊዜ በአስራዘጠኝ ሰማንያ ሶስት በነበረበት ጊዜ እንደዚሁም እስካሁን እስካለንበት የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፑብሊክ ይመቸኛል ወይ? መሀከሏን አርማ አስቀምጦ ይህንን ክብር እስከዛሬ ድረስ አቆይተውልናል ውድ ኢትዮጵያዊ አባቶቻችን ማለት ነው። እንግዲህ ሰሞኑ እየተነፈሰ ያለው ነገር ቀለም ሊቀይሩት ነው መሰለኝ፣ አረንጓዴ ብጫ፣ ቀይ ከለሩን እና በጣም እጅግ የሚያሳዝን ነገሩ መረጃው ላሰማችሁ የኢትዮጵያ ባንዲራ ማለትም ሰንደቅ ዓላማ ሊቀየር እንደሚችልም ፍንጭም ተሰጥቷል። የኢትዮጵያ ሰንደቅ ዓላማ ሊቀየር እንደሚችል የተነገረ ሲሆን የጉዳዩ ፍንጭ የተሰማው ትናንት የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ የመኪና ታርጋ ስለመቀየሩ መግለጫ ላይ ፍንጩም ተሰጥቷልም ተብሏል። ለማንኛውም ይሄ ጉዳይ የተነሳበትን ቪዲዮም አያዥላችኋለሁ። እስቲ አብረን እናዳምጥ። መጀመሪያ ስናስበው የኢትዮጵያን ሰንደቅ ዓላማ ለማስገባት አስበን ነበረ። በዛ መልኩም ሰርተነው ነበር። የመጀመሪያው ባንዲራ አሁን እንደምታውቁት ሀገራችን ብሔራዊ ምክክር ላይ ነው ያለችው አንዱ የብሔራዊ ምክክር አጀንዳ ሰንደቅ ዓላማ ነው አይደለም ሰንደቅ ዓላማ ምልክት አርማዎቹ ላይ ነው ስለ አሁን ይሄ ሰሌዳ ለረጅም ዓመት እንዲያገለግል ነው የምንፈልገው እና በኋላ ወደ ቀልባችን የምንመጣ በብሔራዊ ምክክር አሁን ያለው የሰንደቅ ዓላማ ቅርጽና መልክ ቢቀየርስ ኢትዮጵያ ህዝብ ነው በምክክር የሚወስኑ እና እናውቅም እና ዛሬ ላይ ሆነ ስለዚህ ጊዜያዊ ሰሌዳ እንዳይሆንብን ሰንደቀ ዓላማው ዛሬ ሁለት ሚሊዮን አስመርተን ቀይረን በነጋታው ምክክሩ ሌላ ውጤት ቢመጣ ብለን እሱሱን ትተነዋለን። የኢትዮጵያ ሰንደቅ ዓላማ ሊቀየር እንደሚችል ተነግሯል። በትናንትናለት የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ የመኪና ታርጋ ስለመቀየር በሰጡት መግለጫ ላይ የኢትዮጵያ ሰንደቅ ዓላማ ሊቀየር እንደሚችል ፍንጭ ሰጠዋል። ጋይስ መረጃው እንደሰማችሁት ነው። እንግዲህ የኢትዮጵያ ሰንደቅ ዓላማ እንግዲህ ያው ዛሬ አይደለም። ባይዘ ሁላችሁም እንደምታውቁት ይህ ነገር እየተነሳ ያለው ጠቅላይ ሚኒስትሩ ከዚህ ቀደም ማለ ባለችው ሎጎ በጣም ብዙ ነገር ሲነሳ ነበረ። እጅግ መጨቃጨቅያ ሆኑ ነበረ። ይህ መረጃ ደግሞ ዛሬ ወጥቶ በጣም ብዙ ኢትዮጵያውያንን እየተነጋገሩበት የሚገኝ ርዕሰ ጉዳይ ሆኗል ማለት ነው። በጣም እጅግ የሚያሳዝነው ነገር እንደዚህ ያለን ባንዲራ እየሰየሙ እንደዚህ ቢሆን እያሉ ምኞታቸውን የሚገልጹ አሉ። ለዘመናት አባቶቻችን ያቆዩትን ባንዲራ እንግዲህ እውነት ላቸዋለኝ፣ ይህን ከለር ከቀየሩት ታሪክ ይወቅሰናል። በጣም የሚያሳዝን ነገር ነው። እውነት ላቸዋለኝ፣ በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘንድ አረንጓዴ ቢጫ ቀይ ይህ ሰንደቅ ዓላማ በጣም ልዩ መንፈሳዊነት ያለው ነው። ከቀስተ ደመና ጋር የሚያያዝ ነው። ቤተክርስቲያናችን በጣም ጥልቅ መንፈሳዊነት እንዳለ ታስተምረናለች፣ ትነግረናለች። ኦርቶዶክስ ሀገር እንደመሆኗም ጭምር ደግሞ በፊት የነበሩት ነገሥታት ይህን ቀለም ያለ ምንም ምክንያት አላደረጉትም። እንደምታወቀው እንግዲህ በወንድ ራብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በጣም ልዩ ቦታ ልዩ መንፈሳዊነት ከለር ያለው ነው። ነገር ግን ያም ሆነ ይህ ድሮ የነበሩ ነገስታት ያለምንም ምክንያት ይህን ነገር ለኢትዮጵያ ባንድራ እንዲሁም ብለው አልሰየሙትም። የሰየሙትም ኦርቶዶክስ ሀገር ስለሆነች ዛሬ ይመስለኛል፣ እውነት እላችኋለሁኝ። የዚች የቅድስት ቤተክርስቲያን አሻራን ለማጥፋት ይመስለኛል፣ እውነት እላችኋለሁ። እና እስኪ ለማንኛውም ስለዚህ ባንድራ ባጭሩ ምን ይመስላል የሚለውን አንድ አጠር ያለ ቢሉ ሰንደቅ ዓላማ መሰረቱና ጥንታዊነቱ ከፍጥረተ ልደት ማለትም እግዚአብሔር በሥነ ፍጥረት ካስገኘው ቀስተዳመና ነው። ይኸውም ከአዳምና ሔዋን አንስቶ አስረኛ ትውልድ በሆነው በኢትዮጵያዊው ጻድቅ ኖህ ልኡክነትና የቃል ኪዳን ተዋዋይነት የተገኘ ነው። በኪዳነ ልቦናው የመጀመሪያውና በኪዳነ ኦሪቱ የመካከለኛው አዝማናት ይህ የቀስተ ደመና ሰንደቅ ከኖህ ሲወርድ ሲዋረድ ቆይቶ የዮቶር የልጅ ልጅ በሆነው በኢትዮጵያዊው መልከጼዴቅ ሲመት በነገሰው አጼ ሰንደቅ አማካኝነት የአረንጓዴ ብጫና ቀይ ቀለማት ምልክቶቹ በሸማና በዘንቆጠረው አገልግሎታቸውን በግዘፍ ቀጥለዋል። በኪዳነ ምረቱ የመጨረሻው ዘመን ሞዓ አንበሳ ዘምነ ገደ ይሁዳ ማለትም ከይሁዳ ነገድ የሆነው አንበሳ ድል ነሳ የሚለው ለኢትዮጵያዊው ኢየሱስ መሲህ ክርስቶስ የተነገረው መለኮታዊ ቃል ትምህርተ መስቀልን በያዘ የንግሥና ዘውድን በደፋና በግርማ መፍርህ ወይም አስፈሪ አንበሳ በተጠረረ እንዲሁም ኢትዮጵያ ታበጽእ እደዊሃ ሀበ እግዚአብሔር ማለትም ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች ተብሎ የተነገረውን መዝሙራዊና ትንቢታዊ ቃል በስዕላዊ መልኩ በዓላማቸው ላይ በማተምና በመቅረጽ ማውለብለቡን ቀጥለዋል። ይህ የአረንጓዴ ቢጫና ቀይ ሰንደቅ ዓላማ ምልክት ኢትዮጵያንና ኢትዮጵያውያትን እያንዳንዳቸውን በተናጠል መንግሥታቸውን በጋራ ከሰይጣናቱና ከክፉ ሰዎች ጠላትነት ጠብቆና ተከላክሎ ከጥንታዊና ቀዳማዊ ማንነታቸው ጋር ይኸው ከዓለሙ ሀገራት ሁሉ ተለይተው በዚህ እውነተኛ ማንነታቸው ለ2017 ዓመታት በሕያውነትና በዘላለማዊነት እንዲቀጥሉ ያስቻለ መለኮታዊ ጋሻ ነው። በአጭሩ እንደሰማችሁት እንግዲህ ኢትዮጵያ ሰንደቅ ዓላማ መንፈሳዊነቱ ይህን ይመስላል ነው። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህንን ልሙጡ ባንድራ የተከለከለችበትም ሰዓት እንደነበረ ታስታውሳላችሁ። ና እንደው በዛን እለት መምህራችን እጅግ የምንወደው የምናከብሩ መምህራችን ምህረት አሰፋ እንደዚህ የሚል ቃል እያስተላለፈ ነበረ ሲል አስደምጣቸውን እንመለስ። ባንዲራውን ወዴት ማንጥልም፣ እንሞትለታለን። የኦርቶዶክስ አርማ ሰማይ ላይ የተሳለ ነው። የእመቤታችን መቀነት ነው። የኑህ ቀስተ ደመና የቃል ኪዳን ምልክት ነው። እነ አቡነ ጴጥሮስ እና አቡነ ሚካኤል የሞቱለት እነ ሚኒሊክ አድዋ የዘመቱለት ነው። ስለዚህ በፍጹም በታምር ባንዲራችንን ከቤተ መቅደስ ጉልላት ላይ አናወርድም። ሰው ቤተ እግዚአብሔር ሲመጣ ክርስቶስን የሚያያል ባንዲራውን የሚያያል እውነት ውሸት እንግዲህ ሰማችሁት። ቅድስት ቤተ ክርስቲያን ከዚህ ቀደም ያንን ልሙጡ ባንዲራ እግዚአብሔር ቃል ኪዳን የገባልንን ለእኛ ለዓለም ሕዝቦች የተከለከልንበት ሰዓት ነበረ። እንግዲህ ያው እንግዲህ ደግሞ ዛሬ ደግሞ ሙሉ በሙሉ ለማጥፋት የሚደረግ ሙከራ እየሰማንን ነው ያለ ነው። ብቻ በጣም እጅግ የሚያሳዝን ነገር ነው። እውነት ላቸዋለኝ ላያታችን ኢትዮጵያን የሚጠላውን ጠራርጎ ይጣልልኝ። ባንዲራችንም እኔም ጣይ ተብዬ ተጣልቻለሁ የዛሬ አመት እዚ እዚ ጎርግስ ሰጣልቻለሁ እ ባንድራሽን ጣይ ርገጪ ብሎ ማን እንዳለኝ እኔ ጭንቅላቴ ያውቃል። አው እንዴ አይነት ታሪክ ስላለ እግዚአብሔር ድን ዳር ድንበሩን ያብጅልን ከጠላቶቻችን ጋር። አሜን፣ ጠራርጎ ይጣልልን። አሜን። ባንድራችን የሚጠላ ኢትዮጵያን የሚጠላ ጠራርጎ ይጣልልን ፈጣሪ አላህ ለለለለለ ንገሪውን ደስ ይበለሽ። ኢትዮጵያን ድናት አትነካም ብለሽ፣ እናት ያን ኢትዮጵያን ድናት አገር ከሞተ አገር የለም ብለሽ ንገሪው። ለሳሰው ንገሪው ለሳ ጀግና ንገሪው፣ ንገሪው ይኸውና ውበት ይኸውና ውበት ይኸውና ድምቀት ይኸውና አገር ይኸውና ደቡ ይኸውና ምስራቅ ይኸውና ሰሜን ይኸውና ምራብ። ንገነነ የአድዋ መቀነቴ መቼ ላንቶካአንጀቴ ዛሬም አለ አሁን ዛሬም አለ የሚተምልሽ ጀግና መቼ ሞተና? መቼ ተቀበረና? ገና ገና ገና ይዘመራል ትንሣኤሽ ይወራል ትንሣኤሽ ይነገራል። ኢትዮጵያ ማማ ማማ የትላንቱ መታወቂያሽ ዛሬም ባለማድማው ላይ ዛሬም ባለማማ ላይ ከፍ ብሎ ይታያል። የአድዋ መቀነቴ መቼላላ መቼላላ ታንተቴ

እንግዲህ እንደምትመለከቱት ከዚህ ቀደም እንግዲህ አባቶቻችን የሞቱለት ዋጋ የከፈሉለት ስንቶቹ መሥዋዕት የሆኑለት ይህን ታላቅ የኢትዮጵያን ክብር በደንብ አድርጎ የሚያሳይ የሚገልጸውን ባንዲራ ለምን ታደርጋላችሁ? ተብለው ከዚህ ቀደም እንግዲህ ዛሬ ሁለተኛ ጊዜ ስንሰማው የባንዲራ መቀየር ጉዳይ ና እናቶቻችን በእንደዚህ አይነት መልኩ አስተያየት እያቀረቡ ነበረ። እንግዲህ እውነት እላቸዋለሁ፣ በጣም እጅግ የሚያሳዝን ነገር ነው። ይህ ቀለም ከተቀየረ እንደ አንድ ኢትዮጵያዊነት ኢትዮጵያዊነት የሀገራችንን እውነት ያን ጊዜ ነው ያጣን። እውነት እላቸዋለሁ፣ በጣም እጅግ የሚያሳዝን ነገር ነው፣ እውነት ከሆነ ይህ ነገር። ሁለቱንም ልጆቼን ሰውል ባለቤቴ ያረሰኝ በክትፎ ነው አለች። ባለፈው ሳምንት ስታስለቅስና ስታልቅስ የነበረችው ሴትዮ ስቲ ቪዲዮን አይተን እንመልስና ሀሳብ እንስጥ። ወልጄ አልሄድኩም ቤተሰቡ እሱን ያረሰኝ፣ የመጀመሪያ ልጄንም ሁለተኛ ልጄንም እሱ ነው ያረሰኝ። እንደሱ አይነት ሰው አለ ብዬ አላስብም። ምን አይነት አራሽ ባል ነው? ምንድን ነው የሚዋጣ? በክትፎ ነው የሚያረሰኝ እንግዲህ ባለፈው ሳምንት በጣም ትልቅ መናገሪያ የነበረ ቪዲዮ ነው። ባሌ ዳቦ ከለከለኝ ብላ ስታለቅስና ስታስለቅስ የሰነበተችው ልጅ ዛሬ ደግሞ በአደባባይ በአባይ ቲቪ ላይ ወጥታ በክትፎ ነው ያረሰኝ ብላናለች። እንደው ምን አለበት እንደው ላስለቀሽው ህዝብ እንኳን ሞራል ስትይ አንቺ እንኳ ምናልባት ሞራል የለሽም ወይ ደግሞ ያስብሽው ነገር ተሳክቶልሻል። ግን እንደው ለህዝቡ ሞራል እንኳን ስትይ ከክትፎ ምን አለ ወደ አጥሚት ብትቀይሪው። ወይስ እንደው ሾርት የሚመራም ናቸው ምንም ነገር አያመጡም ብለሽ አስበሽ ነው? እኔ ከሁሉም ደግሞ የሚገርመኝ ይቺ አለቅላቂ መቅደስ የምትባል ጋዜጠኛ ነች። አሁን ይሄ የሴት ልጅ ክብር የሌለው ባለቤቱን እንደው በአደባባይ ያዋረደ እንደው ለማህበረሰቡ ምን አይነት ጥቅም ይሰጣል ተብሎ ነው እዚህ ፖድካስት ላይ የቀረበው? ነው ወይስ እናንተም ሴት ልጅ ብታንቋሽሹ እንዲህ አይነት ክብር ይሰጣችኋል ለማለት ፈልገሽ ነው? በዚህ አጋጣሚ ባንቺም በጣም አፍሬብሻለሁ። በተለይ በተለይ ደግሞ እኛ ኢትዮጵያኖች እንደው ከፈሰ ሰው ጋር የምንፈስ እንደው ካለቀ ሰው ጋር የምናለቅስ እንደው በቃ የቦይ ውሃ ሆነ መቅረታችን ግን በጣም ያሳዝነኛልና፣ ይሄ ቪዲዮ በጣም አስተማሪ ቪዲዮ እንደሆነ ይሰማኛል። ሁሉም ሰው ለጥቅሙ ለፍራንኩ ብሎ እዚህ ፕላትፎርም ላይ መጥቶ እንደሚሸውደን፣ እኛም ደግሞ በጣም ጅል ህዝቦች ማህበረሰቦች እንደሆንን ትልቅ ማሳያ ስለሆነ ይሄ ለሁላችንም ትምህርት ይሆናል ብዬ አስባለሁ። እስቲ እናንተ ይሄን ቪዲዮ ካያችሁ በኋላ ግን ምን አይነት ሐሳብ ተሰማችሁ? እንዲህ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በድጋሚ ግን መቅደስ ደበሳይ በጣም በጣም አሰፋሪ ሰው ነች። ለምታዩት ሁላችሁም ሚስቲና ስለቀስቀውት የሚለው ፍራንክ ቪዲዮ በአሁኑ ሰዓት እጅግ መነጋገሪያ ሆኖ እየቀጠለ ነው ያለው። አሁንም በድጋሚ ማለት ነው በአባይ ቲቪ ላይ ወጣ። እንግዲህ ባሌ በቁርጥ ነው ያራሰኝ ብላለች። እንግዲህ ያው እዚህ ጋር እንግዲህ መላው ኢትዮጵያውያን ቪዲዮ ሲሰሩ እየነበሩ ያሉት የልጅቷ ህመም እንደ ጉዳት አሳዝኗቸው እንጂ እዛ ጋር ሲሰሩ የነበሩት የነኝን የሁለት ጥንዶች ዳር ለማፋታት እንዳልሆነ ይታወቃል። እና አሁን ደግሞ ሚዲያ ላይ ወጥታ ይህ ንግግር ማድረጓ ምንድን ነው ጥቅሙ ነው። እኔ እጅግ ያዘንኩበት ነገር ነው ትላቸዋለኝ። እኔ በጋዜጠኛው ምንም ነገር አላዘንኩም። ለቪው የሚሆ ለሆነ ነገር እንትንብላለች። ነገር ግን እሱ አዛጋ ወጣ ያን እውነት መካድ የልባት ነበረ። በእለቱ ማንም ኢትዮጵያዊ እንዳዘነው ሁሉ ያ ፕራንክ በደንብ አድርጎ አስለቅሷት ነበረ፣ አስረብሿት ነበረ። ዞረም ቀርም ባልና ሚሽት እስከሆነ ድረስ ግን ያው ዞረው የእውነት እንዳልሆነ ሲነግራት ተመልሳ ይቅርታውን እንደተቀበለችው ሁላችን እናቃለን። ነገር ግን እዛ ጋር እውነቱን ተቀብላ ያለው ክስተት የተፈጠረው ነገር መላ ኢትዮጵያን ያሳዘነ ነገር መሆኑን አምና ባሏም ለዛ ጥፋቷ አደባባይ ይቅር በል ማለት እያልበት በቁርጥና ያራሳኝ ምናምን ይወደኛል የሚለው ነገር አግባብ አይመስለኝም። እውነት ላቸዋለኝ እና ከዚህ አንጻር ሴቶች ሁላችሁም እዚህ ጋር ልትረዱት የሚገባው ነገር አለ ብዬ የማስበው እንደ አንድ ሴቶች ደ በፋይናንሻል በወንድ እንዳትገመቱ ለመጣር አሳዩ። ከዚህ ችል የምትማሩት ነገር የመጨረሻውን ነው፣ ይህን ነው ብዬ ነው ማስበው። እውነት ላቸዋለኝ። የኢትዮጵያ ስም እንዲቀየር መጠየቁ ተሰማ። የኢትዮጵያ ስም ይቀር የሚል ጥያቄ ቀርቦልናል ሲል የምክክር ኮሚሽን አስታወቀ። በዚህም ታዲያ ጉዳዩ በበርካቶች ዘንድ ያነጋገረ እንዲሁም ደግሞ በርካቶችን ያስቆጣ ጉዳይ ሆኗል። ከኢትዮጵያ ውጭ ከሚገኙ ኢትዮጵያውያን እንዲሁም ደግሞ ትውልደ ኢትዮጵያውያን አጀንዳዎች ማሰባሰብ የጀመረው የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ ስም ይቀየር የሚል ጥያቄ ቀርቦልኛል ማለቱ በርካቶችን አነጋግሯል። ይህንንም ለሉዓላዊ ሚዲያ የተናገሩት ኮሚሽኑ ካሉት 11 ኮሚሽነሮች ውስጥም አንዱ የሆኑት ዶክተር ዮናስ አዳዬ ናቸው። እናንተስ በዚህ ጉዳይ የምትላላችሁ ሀሳባችሁን አጋሩ። የኢትዮጵያ ስም እንዲቀየር መጠየቁ ተሰማ

በበለጸገበትና ባደገበት ሀገር ድሃ ሆኖ ሊለም ሲሄድ እመቤታችን ቅድስት ድንግል ማርያም ያ ሰው እንደውም የድንግል ማርያም ዝክር የሚዘክር የነበር የተቸገረ ሰው ድንጋይ ወርቅ አስመስሎ ሰይጣን መጥቶ፣ ከዛ ሰይጣን ደግሞ ጎርቶት በድንግል ማርያም ምልጃ ይዳነ ሰውን ታሪጉ አልነግራቸውም። እሳቸው ከተረጉሙ አሁን ማለት አይተረጉሙትም። የጥያቄ መቼም ማለት እና እቺ የተሐድሶ መናፍቃን መንገድ ናት። እናለዛ አሁንች ማሻቂያ ምንድ ነው? አንተ ምንም አታቅም፣ እንደዚህ አታቅም ምናምን ማለት ነው። እንደዚህ እንደዚህ እኔ እድል ሰጠዋቸው ደስ ያሉኝን ጠያቄ ጠይቆት መጽሐፍ እንዳያዩ መጽሐፍ እንዳላይ ክፍት አድርገ እንደዚህ እንጠያቅ አልኳቸው። ምን ያስፈራል? ምን ያስደነግጣል? ስለዚህ እኔ አሁን እንደዚህ ሲሎት፣ እኔ በእርሶ እድሜ በእርሶ ሁኔታ አልቀልድም፣ አላሾፍም። የኦርቶዶክስ ቤተክስ ልጅ ነ። ስድብ ከአፊ አይወጣም፣ አልናገሩትም። እኔ ያልኩት ምንድን ነው ወስሉት ስምኪ ባህበ እግዚአብሔር የሚለውን ይተርጉሙልኝ ከእርስን ላፍ ያረኩ ጥሩ እንኳን አስታወሱኝ ስለዚህ እርስዎ ይተርጉሙልኝ ያድ ቀጥል አይተረጉሙትም ዲያቆን ሲጀመር አይተረጉሙትም ሲጀመር አይተረጉሙትም ቢተረጉሙትም አያውቁትም እሺ አሁን ዲያቆን እንዲው ከጋይ ጽጌ ተኮረጀ ይሁን ችግር የለውም እሺ ከዛ በኋላ ያው በግዝበልኝ ተባለ ተኮረጆም ይሁን የምን ተባለ ለምንድን ነው የማይፈቱት ለምንድን ነው የማያብራሩት? ቅድም አይ አንድምታ የለውም አሉ። መጽሐፉ ተሳቸው ስትል አለው እኮ ትርጓሜ። ይህ ሁሉ መዋሸት ምንድን ነው? አሁንም ቢሆን እንዲሁም በቀላሉ እርሶ ለቀቋቸው እንጂ የዶግማቲክ ትምህርታቸውን ደግሞ ቢናገሩ፣ ስለ ጥምቀት ያላቸው፣ ስለ ቁርባን ያላቸውን፣ ስለ ከፕሮቴስታንት ጋር ያላቸው ልዩነት ቢናገሩ፣ በጣም ብዙ ነገር ጠይቃቸው ነበረ እና ያው ግን መጨረሻ ላይ ስድብ ነው። አታውቅም አንተ አንተ ሰንበት ተማሪ ነህ አንተ እንዲነ ምናምን እና ያው አውቀው ፕሮቮክ አድርገው ሀሳብ ለማስቀየር ነበረ። እርሶም ምንም ስላልመሰለ ታሪፍ ነገር ነው መመለስም አልፈለጉም እስከ ነጭራሹ እና እኛ ብዙ ጊዜ የታድሰውን ፍቃድም ነገር ስለምናይ አሁን ከነሱ ጋር በዚህ እድሜ መሰል ምናምን እኛንም አይመጥነን ማለት ተገቡ ግን ይቡና ስቲ ወግማ ትምህርታቸው እንዲሁም ካሉ እኔ ይቅርና እንዲሆንቅዳሴ እኔ እንዲሁም በዶግማ ትምህርታቸው ልጠይቃቸው፣ በጥምቀት በቁርባን ይህ አንድ ቁጥ ይጻፉልኝ። አሁንማ አይገቡም፣ ይህን ከተናገርኩ እችንማ አይገቡም። በጥምቀት በቁርባን ጥያቄ አለ። ለእርሶ የተሃድሶ ትምህርታችሁ ምንድን ነው? በህፃናት ጥምቀት የህፃናት ጥምቀትን እንቀበላለን ብለል፣ ሌላ ተሃድሶ መምርት ደግሞ የእርሶ ወንድም ህፃናት ጥምቀት መጽሐፍ ቅዱስ አይደለም ይላል። ያው ከገቡ ጥሩ። እሺ ጋይ ፅጌ ገብተዋል።